በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብለን የመስቀልን ታሪክ እንጀምራለን። በአስር ቀን ጌታችን ኢየሱስ ክርስቶስ የሰውን ልጅ ለማዳን በቀራንዮ የተሰቀለበት መስቀል የተገኘበት ቀን ነው። የዚህ የከበረው ጸ መስቀል መገኘት ሁለት ጊዜ ሆኗል። መጀመሪያ በንግሥት እሌኒ እጅ ነው። እርሷም ለእግዚአብሔር ወንድ ልጅ ወልጄ የነገሰ ክርስቲያንም የሆነ እንደሆነ የተሰቀልክበት ንጸ መስቀል ፈልጌ ከቦታውም አውጥቼ ለክርስቲያኖች አብነት አስቀምጣለሁ ብላ ነበር። ከዚህም በኋላ እግዚአብሔር ስዕለቷን ሰምቶ ቆስጠንጢኖስ የሚባል ልጅን ወልዳለች። እርሱም ነገሰና የኦርቶዶክስ ክርስትና እምነትን ተከተለ፣ እንዲሁም ማጸና። ከዚህ በኋላም ንግሥት እሌኒ ሰራዊት አስከትላ ወደ ኢየሩሳሌም ሄደች። በደረሰችም ጊዜ መስቀሉ የተቀበረበትን ቦታ መረመረችና የሚነግራትም አጣች። ከዚህ በኋላም የአይሁድ ወገን የሆነ ሽማግሌ ስሙ ኪራኮስ የተባለ ሰው አገኘች። በጠየቀችውም ጊዜ የአይሁድ ወገን ነውና አልናገርም አላት። እርሷም ጨው የበዛበት ምግብ አበላችውና ውሃ እንዳይጠጣ ከለከለችው። በውሃ ጥምም ተቃጠለ። ከዚህ በኋላም ልናገር አለና በጎልጎታ ሶስት ተራሮች አሉ፣ ከእነርሱ አንደኛው ነው የሚመስለኝ አላት። ምክንያቱም አይሁድ ጌታችንን ሰቅለውበት ዮሴፍና ኒቆዲሞስ በክብር አውርደው ወደ መቃብር ካወረዱት በኋላ አይሁድ መስቀሉን ከመሬት ቀበሩት። ለምን ቢሉም የኢየሱስ የክርስቶስ ናዝራዊ ተማሪዎች መስቀሉን አብነት አድርገው ሕዝባችንን እያውካሉ በማለት ነበር። መስቀሉን ከቀበሩ በኋላም ሕዝቡን ጥራጊውን የቤቱን ጉድፍ ቆሻሻ ጠርጎ ከመስቀሉ ላይ ያላደረገ ሁሉ ቤቱ ይፍረስ፣ ንብረቱ የሚወረስ ብለው አውጀው ነበርና ሕዝቡም እንደ ታዘዘ አደረገ። አንዱ መስቀል ከተቀበረበት ላይ ሁለቱን ዳርና ዳር አድርገው ታላቅ ተራራ እስከሚያክል ቆሻሻ ቆልለውበት ነበርና ከየት ላይ እንዳለ አላወቀም ነበር። ስለዚህ ካህናቱን፣ ዲያቆናቱን ሰብስባ የምሕላ ጸሎት ያዙና ሰንድሮስ የሚባል ነጭ ዕጣን አስመጥታ አስጤሰችው! ጢሱም ወደ ሰማይ ወጣና ተመልሶ መስቀል ወዳለበት ተራራ ላይ አረፈ፣ እንዲሁም ሰገደ። ያን ጊዜም ጢሱ ያረፈበትን ተራራ ማስቆፈር ጀመረች። ህዝቡም ደመራ እንዲሰሩ አዘዘች። ለኔም መስቀሉ በተገኘ ጊዜ መላው ዓለም ብርሃን ይታያል። ያን ጊዜም መስቀሉ እንዳገኘሁት ይታወቅ ዘንድ ደመራችሁን አቃጥላችሁ ደስታችሁን ግለጹ ብላ ህዝቡን ነገረቻቸው። መጋቢት አስር ቀንም ከመስቀሉ ደረሱ። መጀመሪያም ዳክርስ የተባለው ሽፍታ የተሰቀለበት መስቀል ተገኘ። ነገር ግን ምንም ምን ምልክት አላሳየም። ቀጥሎም ጥጦስ የተባለው ሽፍታ የተሰቀለበት መስቀል ተገኘ። አካባቢውም በትንሽ ብርሃን ሆነ። ቀጥሎም ጌታችን መድኃኒታችን ኢየሱስ ክርስቶስ የዓለም መድኃኒት መድኃኔ ዓለም የተሰቀለበት መስቀል ብርሃን ለብሶ ብርሃንን ተጎናጽፎ መጋቢት አስር ቀን ተገኘ። መስቀሉንም ባወጡት ጊዜ ዓለም በሙሉ ብርሃን ሆነ። ያን ጊዜም ህዝበ ክርስቲያን በሙሉ ደመራቸውን በችቦ እያለኮሱ ይሄው መስቀሉ ይሄው ንግሥት እሌኒ ያገኘችው እያሉ ደመራቸውን አቃጥለዋል። ድውያንም ተፈውሰዋል። ሙታንም ተነስተዋል መስቀል መልእልተ ኩሉ ነገር መስቀል ከሁሉ በላይ ነው እንዳለ ቅዱስ ጳውሎስ ይህንም አብነት ሆኖ ዛሬ በሕዝበ ክርስቲያኑ በሙሉ መስከረም አስራ ሰባት ቀን ደመራ መስቀል ዮሐ በመባል ይታወቃል በታላቅ ሁኔታም ይከበራል። ከዚህ በኋላ ንግሥት ኢለኒ መስቀሉ ከተገኘበት ላይ ቤተ ክርስቲያን አሰርታ በኋላም ንግሥት ለኒ መስከረም 17 ቀን መስቀሉን አስገብታ አስቀመጠች። ከዚያም በኋላ ወደ ሀገሯ ወደ ሮም በደስታ ተመለሰች። ሁለተኛም ንጉሥ ሕርቃል በሮም በነገሰ ዘመን ከፋርስ መሳፍንት አንዱ ወደ ኢየሩሳሌም ወረደና መስቀሉ ካለበት ቤተክርስቲያን ደርሶ ሲበራ ተመለከተው። ለማንሳትም እጁን ዘረጋ። ከመስቀሉም እሳት ወጥቶ እጁን አቃጠለው። ከክርስቲያን በቀር ምንም ማን ቢሆን እንደማይነካው ሰዎች ነገሩት። ሁለት ዲያቆናትም ይዞ የከበረ መስቀሉን እንዲሸከሙ አደረገ። ከኢየሩሳሌምም ብዙ ሰዎችን ማርኮ ወደ አገሩ ተመለሰ። ከዚህ በኋላም የፋርስ ሰዎች የኢየሩሳሌምን ሰዎች የከበረ መስቀሉን እንደማረኩ ንጉሥ ስርቃል ሰማ፣ እጅግም አዘነ። ምዕመናንን እንዲጾሙና እንዲጸልዩ አዘዘና ወደ ፋርስ ዘመነ መሳፍንቱንም ተዋጋቸውና ገደላቸው። ከዚህም በኋላ የከበሩ ዲያቆናትንና ዕፀ መስቀሉን ፈልገው አላገኟቸውም። መስቀሉንና ሕዝቡን ማርኮ የወሰደው መስፍን ከማረካቸው ሰዎች የካህናት ወገን በቤቱ ነበረች። እርሷም የከበረ መስቀልና ሁለቱ ዲያቆናትን ገሎ ሲያስቀብራቸው በቤቱ መስኮት ሆና ትመለከት ነበርና ወደ ንጉሥ ሕርቃልም ቀረበችና ነገሩን ነገረችው። ይህንንም በሰማ ጊዜ ደስ አለው። ከዚህ በኋላም ካህናትና ዲያቆናትን ሰብስቦ ከብዙ ሰራዊት ጋር ያች ብላቴና እየመራቻቸው ወደ ቦታው ደረሱ። የከበረ መስቀልንም አገኙት። ንጉሱም በልብሰ መንግስቱ ጠቅልሎ አጎናጽፎ በታላቅ ክብር ወደ ቁስጥንጥንያ ከተማ ወደዚያ ወሰደው፣ በቤተ ክርስቲያን ውስጥም አስቀመጠው። ንግሥት ኢለኒ መስከረም 17 ቀን ቤተ ክርስቲያኑን አንግሳ አክብራለች። ስለዚህ የመስቀል መታሰቢያ በዓል ከዓመት ሁለት ጊዜ ሆነ። ለእግዚአብሔር ምስጋና ይሁን ለዘላለሙ አሜን። በሁለተኛነት የምናከብረው በዓላችንም ጼዴንያ ማርያምን ነው። ታሪኳም እንዲህ ነው። የእመቤታችን የቅድስት ድንግል ማርያም ስዕል አድኖ ታላቅ ታአምር ያደረገችበት ቀን ነው። ጼዴንያ በምትባል አገር አንዲት ስሟ ማርታ የምትባል ደግ ሴት ነበረች። እርሷም እንደ ደጉ አባት እንደ አብርሃም እንግዳ መቀበልን ትወድ ነበር። አምላክን የወለደች መቤታችን ቅድስት ድንግል ማርያምን ትወዳት ነበር። አንድ ቀንም ስሙ ቴዎድሮስ የተባለ አንድ መነኩሴ ከቤቷ በእንግድነት አደረ። በማግስቱም ስትሸኘው፣ አባቴ ሆይ የምትሄደው ወዴት ነው? በማለት ጠየቀችው። እርሱም ጌታችን ኢየሱስ ክርስቶስ የተወለደበትን እንዲሁም የተጠመቀበትን ከመቃብር የተነሳበትን ቦታ ተሳልሜ በረከት ተቀብዬ ልመጣ ወደ ኢየሩሳሌም ነው የሚሄደው አላት። ማርታም የእመቤታችንን የቅድስት ድንግል ማርያምን ስዕል ገዝተህ አምጣልኝ ስትል ገንዘብ ልስጥህና አለችው። እርሱም በራሴ ገንዘብ አመጣልሻለሁ አላት። ከዚህ በኋላም ተሰነባብተው ወደ ኢየሩሳሌም ሂዶ ከደረሰ በኋላ ከተቀደሱ ቦታዎችም ተባርኮና በረከት ተቀብሎ ስዕሏን ሳይገዛ ረስቶት ተመለሰ። ከዚያም መጓዝ ከጀመረ በኋላ ስዕል መግዛትን ለምን ረሳህ የሚል ቃል ድንገት ከሰማይ በሚያስደነግጥ ድምጽ ተሰማ። ወደ ገበያም ተመልሶ እጅግ ደስ የምትል የእመቤታችን የቅድስት ድንግል ማርያም ስዕል ገዛና በንጹህ ልብስ ጠቀለላት። በጎዳናውም እየተጓዘ ሳለ ከሚያስፈራ ዱር ውስጥ ወንበዴዎች ተነሱበትና ሊሸሽም ወደደ። ከስዕሊቱም ዝም ብለህ መንገድህን ሂድ የሚል ድምፅ ሰማ። ወንበዴዎቹንም በሚያስፈራ ድምፅ ገሰጽቻቸው፣ መንገዱንም በሰላም ተጓዘ። ሁለተኛም አንበሳ ነጥቆ ሊበላው ተነሳበት። ያን ጊዜም ከስዕሊቱ የሚያስፈራ ድምፅ ወጥቶ አንበሳውን አባረረው። አባት ቴዎድሮስም ይህን ሁሉ ድንቅ ታምር ባየ ጊዜ ይህችን ስዕል ወደ አገሩ ሊወስዳት ወደደ። ግዛልኝ ላለችው መበለትም ይሰጣት ዘንድ አልወደደም ነበር። ከዚህ በኋላም በመርከብ ተሳፍሮ በሌላ አቅጣጫ ሲጓዝ ታላቅ ንፋስ ተነሳበት። ልክ እንደ ነቢዩ ዮናስ ወደ ማርታ አገር ወደ ጼዴንያም ወሰደው። ከመርከብ ወርዶ ከብዙ እንግዶች ጋር ወደዚያች መበልት ቤት ገባ። ማንነቱን አልገለጸም። ማርታም አላወቀችውም። በማግስቱም ተሰውሮ ወጥቶ ወደ ሀገሩ ሊሄድ በፈለገ ጊዜ የቤቱ በር ጠፍቶት ተሰውሮበት፣ እንደ አይነ ስውር ሆኖ ተቅበዘበዘ። ተመልሶም ተቀመጠ። በመሸም ጊዜ ደጃፉ ታየው። በማግስቱም ይሰወርበታል እንዲህ እየሆነም እስከ ሶስት ቀን ተቀመጠ ማርታ ሲቆም ሲቅበዘበዝ ታያለች ሲቀመጥም ደህና ሆኖ ታያዋለች በሶስተኛውም ቀን አባቴ ምን ሆነህ ነው ስትቆም ትቅበዘበዛለህ ስትቀመጥ ጤነኛ ትመስላለ ምንድነው ነገሩ አለችው ከዚህ በኋላም እንደ ታወቀበት ታወቀና፣ የሆነውን ሁሉ ነገራት። ራሱንም ገለጠላት፣ ስዕሊቱንም ሰጣት። ተቀብላም ገልጣ ባየቻት ጊዜ ከስዕሊቱ ወዝ ሲንጠፈጠፍ አየች። በጣም ተደሰተችና መኖክሴውን ሳመችው። ከዚህም በኋላ ወደ ጸሎት ቤት አስገብታ በንጹሕ ቦታ ኖረቻት። ከስዕሊቱም ወዚን ጠፈጠፍ ነበር። ከስዕሊቱ የሚወርደውንም ቅባት በንጹሕ እቃ ታከማቸው ነበር። ያ መነኩሴም እስከሚሞትባት ቀን ድረስ የማርያምን ስዕሏን አድኖ ሲያገለግል ኖረ። የአገሩ ጳጳስና ካህናቱም ዝናውን በሰሙ ጊዜ በአንድነት ወደ ስዕሊቱ ገቡ። ባየዋትም ጊዜ ስጋ የለበሰችና አገኟት። ከዚህ ከአምላካዊ ግብር የተነሳ አደነቁ። ከዚያም ቅባት ለበረከት በተካፈሉ ጊዜ ወዲያውኑ በማጠራቀሚያው ይሞላል። ወደ ሌላ አገርም ሊወስዷት በፈለጉ ጊዜ ንውጽውጽታ ሆነ። ብዙዎችም ደንግጠው ወደቁ። ስዕሊቱም እስከ ዛሬ ድረስ በዚያ ትኖራለች። ለእግዚአብሔር ምስጋና ይሁን ለዘላለም አሜን። ሕሊናችን በማሰባሰብ አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ ቀደስ መንግሥት ትምጣ፣ ፈቃድ በሰማይ እንደሆነች እንዲሁም በምድር ላይ ትሁን። የዕለት እንጀራች ጠንዛሬ በደላችንንም ይቅር በለን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 ወለመስቀሉ ክቡር ይቆየን።